ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናል ቤተሰቦች ቤተሰቦቻችን፣ ዛሬ ዘ በጠዋቱ ተመልሽ ይበልቻል። ወይኔ ጉዴ፣ ጠዋት እያልኩ ሰባት ሰዓት እናንተ፣ ጉድ ማለት ነው። ራመዳን ማለት ነው፣ ማለት ነው። ሰላም ናቸው አላችሁልኝ? ደህና ናችሁ? እኔ ተመልሼ መጥቻለሁ። ዛሬማ ግብዳ ነገር ነው አለ ግብዳ ነገር ማለት ነው። ቤተሰቦች ከምሬ ነው ግብዳ ነገር ወይ የአብርሽ ጋሽዬ ከዚህ በፊት ምን እንዳለ ሰምታችኋል ማለት ነው። እኔ ጆሮውን ልጄ ልጁ ገርፍ ገርፌ ነው እኔ ዛሬ አብርሃም ትላንትና እንደዚህ የሳቀ ማለት ነው ፍድንድት ፍድንድት እንደ ፋንድሻ እንዳለ ዛሬ እንግዲህ ስገረፍ ለማየት ያብቃል፣ ለማየት ያብቃል። ጋሼ ብሎ ብሎ ብሎ ማለት ነው። አንድ ወር እስከ ሁለት ወር ድረስ ልጆቹ ሲጨቀጭቆ ሲጨቀጭቆ በቃ እንቢ ብላቸው ማለት ነው። ዛሬ ሩታ ገና ሁለት ቀን ለካናዳ ለመሄድ ስትዘጋጅ ጋሽዬ ከች ብሏል ማለት ነው። አዲስ አበባ ውስጥ ከች አንድ የነችና እናት ካች ማለት ነው። ዛሬ ሩታና ብርሽ አብርሽ እየተገረፈ ማለት ነው፣ እግሯ ስር ተንበርክቆ ማለት ነው፣ ይቅርታ ይላታል ማለት ነው። ወላ ከናዳም ቀርቷል ማለት ነው። ቤተሰቦቹ እኮ እንደሳላችሁ እና ዛሬ አንድ ሰዓት ላይ ይለቀቃል ከእሽዬ ጋ ተብሎ ማለት ነው። ኤፍሬም ፖስቷል ማለት ነው። ዛሬ ኤፍሬም ፖስቷል። እኔ የለውበትም እንግዲህ። አብርሃም ሲገረፍ ዛሬ፣ ትላንትና ከፍቅሬ ጋር እንደዛ ከኡሹማ ጋር እንደዚህ የሆንከ ማለት ነው። ዛሬ ጉድ ፈልቶብሃል ማለት ነው። ጉድ ማለት ነው። አብርሽ ያኔ ጨርቁን አናቱ ላይ ጠምጥሞ ጣፍቷል ማለት ነው። በቃ ግን ማለት ነው ቤተሰቦች እንደው እነዚህ ሁለቱ ልጆች ተገናኝተ አሁን ጋሽ ያስታርቆ ይሄዳል። እኔ አላቅም፣ እኔ አላቅም፣ እኔ አላቅም። እንግዲህ ጉድ ከባድ ነገር መጥቷል ማለት ነው። ከባድ ነገር መጥቷል። ውሸት ነው፣ ውሸት ነው ያለ ውሸት አይደለም። ይሄው ጋሽ እየዛሬ መጣ አብርሽ ማለት ነው። እራስን ማስተካከል አቅተ አባትስ ከዛሬ እየተናደደ እየጨሰ ማለት ነው፣ እዛ ጋር ቁጭ ብሎ ማለት ነው። እናት እያለቀሰች ማለት ነው። ልጅ አንገቱን አስደፍቶኛል እያለ ዛሬ ደግሞ አዲስ አበባ ገብቷል ማለት ነው። ኤፍሬም እምቢ ያለ ይዞ መምጣት ማርክ እምቢ ያለ ይዞ መምጣት ማለት ነው። ዛሬ ጋሽዬ እየጠያየቀ ማለት ነው፣ ታክሱን ይዞ ማለት ነው። ነቶ መጣ ማለት ነው። መጣ ለየ መኪና ለጋሽዬ እንደው ይዞ ይዞ እንኳን ባመጡት ማለት ነው። እኔ ምን እንዳሉ ተቀላቸው አንጀት፣ እኔ በሉ አንድ ቀን እኔ ልጆች ለመብላት ለመጠጣት ከሆነ እኔ ምንም ነገር አልፈልግም፣ ከምሬን ነውና እዛ ብቻ ወሰዶኝና እነዚህን ሁለቱን አንድ ላደርጋቸው ነው አለ። እስከ ዛሬ ራሱ እሳቸው ቢመጡ እነዚህ ልጆች እንደዚህ አይጨመለቁም። እነዚህ እኮ ጋሽዬ ጡጦ ስለፈለጉ ነው። እነዚህ እኮ ጻናቸው እኮ ጋሽዬ፣ እውነቱን ነው፣ እውነቱን ነው። እርሶማ ማለት ነው መገረፍ አለባቸው። አዎ እንዴ እና ማለት ነው አብርሽ እንግዲህ እንደ ጻል ልጁ ከዚህ ማለት እንደ አንድ አመት አንድ አመት አንድ አመት ሁለት ዓመት ሶስት ዓመት እናቱ አባቱ ሲቆኖጥጡ ሲገርፉ የነበረ ማለት ነው። ዛሬ ጋሼ ቁጥጥር አድርግ ነው ማለት ነው ጋሼ ይገርፋሉ ብለዋል ይገርፋል ማለት ነው ይገርፋል። አብርሽ እኔ እኔ የምላቸው የትላንትናው ሹማ መጣ እንዳትገረፍ እንዲያትገረፍ አብርሽ ከ እንዲያደርሽ ዛሬ እኔ እንጃ። ይሄንን ፎቶ ካየሽ ማለት ነው ቶሎ ብለሽ መጥፋት አለብሽ። አንቺ አድራሻሽን ማጥፋት አለብሽ። ጋሽ የማታወልሻል ወይ እኔ ጉዳቸው መላ ዛሬ ተደቀነባችሁ። እንግዲህም ኛ ያ ቤት የቀኑ ዛሬ ምንድን ነው የሚያዩ እንዴ? ቤተሰቦች ሰዎች ሩታ፣ ነገ አይደል እንደምትሄዱ? አራት ቀን አለችው። ከዚህ የዛሬ ሶስት ቀን ከሁለት ቀን በፊት ማለት ነው። ነገ አይደል እና ዛሬ ነው የምታረቁ ማለት ነው። እና እንግዲህ ማታ እናያለን። ለማንኛውም ለማንኛውም እንግዲህ ምን እንደሚሆኑ እናትና አባቱን አክብሮ መቼ ማብረሻ አባቱን አንገቱን አያስደፋም። ይታረቃሉ ብለን እናስባለን። ምንም ቢሆን ምንም እንግዲህ አባቱ ዛሬ ከዛ ተነስተው እስከሚመጣ ድረስ አሁን እርስዎ ጋሽዬ ማለት ነው፣ አብርሽናፍ ሩታን ለማስታረቅ ነው ወይስ ሩታን ነገ ለመሸኛት ነው የመጡት ማለት ነው። ማለት አብርሽም አብሮ ስለሚሄደው ቸው ለማለት ነው መሰለኝ የመጡት እና እንደዛ ነው። ለማንኛውም ቤተሰቦች እናያለን እንግዲህ ምንም እንደምፈጠረው ነገር ማለት ነው። ወይኔ ወይኔ አብርሽ ስንገረፍ እንደው ማለት ነው፣ ጨፍረት አለው እንጂ ያልተዋትም ማለት ነው። ከምሬ ነው አብርሽ ትላት ያልከው ማለት ነው። አንዴ ማስቲካ አንዴ እንዴ ምናምን ያለ የአማረህን ማለት ነው። ዱላ ነው የአማረ ማለት ነው። ስለዚህ የአማረህን ታገኘታል ማለት ነው። እሰይ